አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ተመልሼ እመጥቻለሁ። ሰሞኑን ያው ስራ በዝቶብኝ ነበረ ፍ አልሐምዱሊላህ፣ ዛሬ እረፍት አገኘሁ ማለት ነው እና ዛሬ ኢንሻላህ ለኩላሊት ህመምተኞች በሙሉ ማለት ነው አሪፍ ዜና ነው እየላችሁ የመጣሁት ኢንሻላህ ባላ ፍቃድ፣ ዛሬ እሱን አሳያቸው። አንድ ቻይናዊ ሳይንቲስት የኩላሊት እጥበት ሳይደረግ ማለት ነው አዲስ ኩላሊትን የሚያድስ ተፈጥሯዊ የሆነ ሕክምና አግኝቶ ያንን ነገር ዩቲዩብ ላይ ማለት ነው አረቦች ሲቀባበሉት አይቼ ለምን ለእናንተ አላጋራም በሚል ነው ወደዚህ ይዤው የመጣወትኝ። ኢንሻላህ እሱን ዛሬ እንግዲህ የምታዘጋጁትም ማር ነው፣ ተፈጥሮ የሆነ ማር ነው የምታዘጋጁት። ይሄ ጥቁሩን ማር ነው ያዘጋጀውት፣ ያው ራሴ ልጠቀመው ስለሆነ ኦሪጂናል መሆን አለበት ማሩ ማለት ነው። እና ሌላው ደግሞ ቀይ ሽንኩርት ነው። እና ይሄ ነገር የሚጠቅመው ማለት ነው ለኩላሊት ብቻ አይደለም ነው በሳምባ ችግር ለሚሰቃዩ አስም ላለባቸው ሰዎች፣ የመተንፈስ ችግር ላለባቸው ሰዎች፣ ለዛ ሁላ ነው የሚሆነው እና ኢንሻላህ ባላህ ፈቃድ ዛሬ እሱን አሳያችኋለሁ። እሺ፣ መጀመሪያ እንደዚህ ከተፍ ከተፍ ታደርጉትና ከዛ በኋላ ትፈልጡታላችሁ። እሺ አሁን እንግዲህ ሁሉንም ነገር ተዘጋጅተዋል። ይህኛውን ግን ማለት ነው አንድ ሽንኩርት ከግማሽ አድርጎት እኩል እንዲሁም ማለት ነው፣ ምክንያቱም ከዚህ ጋር እኩል መሆን አለበት። እና ደግሞ ሌላው ደግሞ የምላችሁ ማሩ ማለት ነው ትክክለኛ ማር መሆን አለበት። ልክ ማሩን ማለት ነው ትክክለኛ ማር መሆኑን የምታውቁት ከዚህ ጋር ስትቀላቀሉት እየደረቀ ይሄዳል፣ ስታማስሉት ማለት ነው ኖርማል ትክክለኛ ማር ያልሆነ ደግሞ ከሆነ እንደ ውሃ ነገር ነው የሚሆነው፣ ማለት ነው። ስለዚህ አሁን በትክክለኛው ማር እናንተ ሰርታችሁ ሆስፒታል እየሄዳችሁ ኩላሊታችሁን ከምታሳጥቡ ማለት ነው እንሻላ በአላህ ፍቃድ ማለት ነው ሸፋ እንድረብል ረብል ዓለሚን። አሁን ቀላቅዬ አሳያቸዋለሁ እንሻላ። ያው እኔ የምጠቀመዋለሁ ሲጀመር እኛ ሀገር ላይ ኩላሊት እኔ ያለብኝ ኬሌ ያለበት የኬሌ የለበትም የሚባል ነገር የለም። ምክንያቱም አንዴ በበርበሬ አንዴ በእንጀራ በምናምን እያደረጉ እየሰጡን ነው ምግብ ማለት ነው። ስለዚህ ማንኪያ እሺ፣ በቃ ይሆና አሁን ተዘጋጅተዋል። ታቀላቀሉትና ከዚያ በኋላ ሁሌ ጠዋት ጠዋት ማለት ነው ከሁሉም ነገር በፊት መድኃኒት ምናምን ምናምን እንዳትጠቀሙ። ከመድኃኒት በፊት ነው ይህንን ነገር የምታደርጉት። ጠዋት ጠዋት አንድ ማንኪያ አንዳንድ ማንኪያ አንድ ሰዓት ኦኬ፣ በእያንዳንድ ሰዓቱ አንዳንድ ማንኪያ እየወሰዳችሁ ለሶስት ቀን በተከታታይ ለሶስት ቀን። እኔ እዛ ላይ ሲናገሩ የሰማሁት ቢያንስ ከአራት ሚሊየን ሕዝብ በላይ ነው ቪዲዮን ያየው ማለት ነው። እኔ አጋጣሚ ሆኖ ዞር ዞር ስል አገኘሁትና እንዲሁም በቃ ይህንን ቪዲዮ ዛሬ እሰራለሁ በሚል ነው መጥቼ እየሰራሁላችሁ ላለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።